ከቪዲዮ ስጠፋ ቤተሰቦች ለምንድን የጠፋቸው ምን ሆና ነው ምናምን ማለታቸው አይቀርም። ለምንድን ነው ምንድን አንተ ሲጀመር ሻትለኝ ከሰማይ ሰማይ ሰላም ሰላም፣ ውድ እና ተወዳጅ የኛ እንቁ ቤተሰቦች እንዴት ናችሁልን? እኛ ያለን ይመስገነው በጣም ደህና ነን፣ ደህና ነኝ። እናንተም ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። ፈጣሪ ከክፉ ነገር ሁሉ ጥብቅ ጥብቅብቅ ያርጋችሁ። ሁላችሁም በያላችሁበት ፈጣሪ ጠብቃችሁ ያው እንግዲህ በመጀመሪያ ግን ይህንን ቻናል ላይክ ሼር ሰብስክራይብ እያደረጋችሁ በጣም ቻናሉ እንትን እያለ ነው እየቀዘቀዘ ነው። እና እረ ቤተሰቦች ምንድን ነው እዚህ ደረጃ ካደረሳችሁት በኋላ ቻናሉን ኮፒ ሊንክ እያስደረጋችሁ አበረታቱን። ምክንያቱም ቻናሉ በጣም እንትን እያለ ስለሆነ ማለት ነው። እና እንደዛ በማድረግ ቪዲዮን ጀምሩት። እና ቤተሰቦች ያው እንግዲህ ተመልሼ እመጥቻለሁ። ዛሬ ግን ብድርሽን መልሽ ያላችሁኝ ሰዎች አላችሁ። ብድር ለመመለስ አይደለም የመጣሁትኝ። ያው በቃ ያው እሱ ላደረገኝ ነገር እኔ በቃ ምንም አላደረገውም፣ ይቅር። ሌላ ጊዜ መልስለታለሁ። ዛሬ ግን በጣም ለቁም ነገር እና ለወሳኝ ነገር ነው የመጣሁትኝ። በህይወቴ እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላቅም ነበረ። እንደዚህ አይነት ነገር ይሆናል ብዬ አላስ- አስቤ አላቅም ነበርና ዛሬ የተፈጠረው ነገር ለኔ በጣም ከባድ ነገር ነው። ዊና በዚህ ባለበት ሁኔታ እሱ እንደዚህ ብሎ ማስጨነቅ ራሱ በጣም ከባድ እንደሆነ አውቃለሁ። በጣም የሚያስጨንቀው ነገርም እንደሆነ አውቃለሁ። ምክንያቱም እሱ በዚህ ሰዓት በጣም ብዙ የሚባሉ ጭንቀቶች፣ ብዙ ሀሳቦች ያለበት ሰው ነው እና የኔ ነገር ደግሞ ሲጨመርበት በጣም እንደሚያስጨንቀው ምናምን አውቃለሁ። ግን ያው በቃ ምንም ማድረግ አልችልም። ከሱ ውጭ ሊረዳኝም ሊረዳኝም የሚችል ሰው እንደሌለ ስለማቅ፣ ዛሬ ያው ቤተሰቦች ከእናንተ ጋር ሆኜ እናንተም እንደምታግዙኝ አምናለሁ አውቃለሁ። እና ያው በቪዲዮ ዛሬ መጥቻለሁ። ለሚና ደውዬ ለት አለሁ ደውዬ ለት ያለትኝ መቼም ይህንን ቦታ አትረሱት ባለፈው በጣም በቃ ጥሩ ጊዜ ያሳለፍንበት ቦታ ነው። ሁሌ ደግሞ ጥሩ ጊዜ ጥሩ ቀን የለምና ዛሬ ያው ትንሽ ያስደብራል፣ ይደብራል፣ መተናል እና ቤተሰቦችን ያሁን በጣም ብዙ ጊዜ ብዙ ነገር ይፈጠርና ብዙ ነገር ይሆንና እናንተንም ሚናንም ላለማስጨነቅ ከካሜራ ጀርባ የምንፈታቸው በጣም ብዙ ነገሮች አሉ እና ያው ዛሬ ደግሞ ግድ ሆኖ ካሜራ ፊት መምጣታችን ግድ ሆኗል። እና ያው ካሜራ ፊት መጥቻለሁ። እንግዲህ ቤተሰቦች በጣም ይቅርታ ጠይቃለሁ። በዚህ አጋጣሚ እኛ ሁሌ ፈታ እንድትሉን ነው የምንፈልገው፣ እንድትስቁ፣ እንድትዝናኑ ነው የምንፈልገው። ለዛ ነው ሁሌ ያው ሚላን ፕራንክ እያደረግኩኝ ምናምን ፈታ ዘና የምናደርጋችሁ እና እዚህ ቤት መታችሁ ማናችሁም እንዲከፋችሁ አንፈልግም። በቃ እዚህ ቤት ፈታ ለማለት ለመሳቅ ብቻ እንድትመጡ ነው የምንፈልገው እና ቤተሰቦች ያው ዛሬ ግን ትንሽ ነገሩ ይከብዳል። እኔም ከብዶኝ ነው የመጣሁት እና ምን እንደሆነ እኔ ከምነግራችሁ ሁለቴ ከማወራው መጥቼ ላዩና ስነግረው እናንተም ብትሰሙ ይሻላልና፣ ቪዲዮውን ግን እስከ መጨረሻ ድረስ ይዩት፣ እስከ መጨረሻ ድረስ ይዩት። እናንተም ያገዛችሁ እና ቤተሰቦቼ ስንት ሰዓት ሙሉ ጠበቅኩት መሰላችሁ እና ያው መጠበቂና አላቆም ቤተሰቦቼ ስቀመጥ ስነሳ ምን ስል ይህንን ተፈጥሮ ሳደንቅ ወንዙን ሳይ ምን ሳይ ራሱ ስንት ሰዓት ሆነ የመሰላችሁ፣ ስጠብቅ አረ፣ በስመ አብ ምንድነው ግን? አሁን ወንድ ልጅ እንደዚህ የሚያስቆየው ነገር አለ? እኔ እንደማውቀው ከሆነ ልብሱን ለብሶ መውጣት ነው። ያው ብዙ ጊዜ የምናስቸግረው ሴቶች ነን። እኔን በመጠበቅ ነው የሚቆየው። እኔ ራሴ ብዙ የማስጠብቅ ሰው አይደለሁም። ገዳይነ ገዳይነ በፍቅር ገዳይ

ምን ተፈጠረ መሰለክ፣ እሺ። ማታ ማለት ነው። በቃ በሆነ ነገር የመጣ ቤት ተጣላ። በቃ በሆነ ነገር ማለት በጣም ሃርድ ኬዝ ነው። እሺ። ምክንያቱን ልነግርህ አልችልም። እሺ። ከዛ እኔ ደግሞ በቃ እኔ በዚህ ጉዳይ በተደጋጋሚ ቤት እየተጨቃጨቀን ስለሆነ እኔ ከዚህ በላይ ዛ ቤት መኖር አልችልም። ዛሬም በቪዲዮ የመጣሁትኝ ማለት ነው። ነገ ከነጎዳ ከቪዲዮ ስጠፋ ቤተሰቦች ለምንድነው የጠፋቸው ምን ሆና ነው ምናም ማለታቸው አይቀርም ለምንድነው የምትጠፉ በቪዲዮ ለምንድነው ይጣላሹ እሺ ቆይ አታልቅሽ እና ቆይ እሺ እሺ በቃ ትችያለሽ። እሺ ንገሪኛ፣ አሁን በምንድን ነው የተጣላችሁት? በምንድን ነው የተጣላችሁት? በቃ ምክንያቱም ልነግርህ አልችልም። ለምንድን ነው የማትነግሪኝ? አልነግርህም፣ በቃ ምን ምክንያቱም ልነግርህ አልችልም። ግን በቃ መፍትሄ እምበለለሽም ብላል እኔ ከሌላ ሰው ጋር ማውራት ትችል ነበር እሺ እሺ እናት በእግዚአብሔር አታስጨንቅ በቃ እንድትጨነቅ አልፈልግም ግን በቃ ወይ ልጥፋ ወይ ይዘህ ይንጠፋ እንዴት ነው የምትጠፊው በቃ አላቅም ምን ሆነሽ አለኝ እናት በቃ እኔ አልፈልግም እኔ አንደኛ እዛ ቤት ተመልሼ አልገባም እማ እንዴ ምን ሆነሽ ነው? እዚህ እድሜሽ ላይ እስክትደርሺ ድረስ እኮ ተንከባክበው ተቆጥተውም ብሎ ያሳደጉሽ ቤተሰቦችሽ ናቸው። በቃ አውቃለሁ ነው ብዙ ነገር፣ ግን በቃ አሁን እኔ አልችልም ከዚህ በላይ እንትን ማለት ነው። አዳምጪኝ፣ ስሚኝ፣ የእኔ እናት ስሚኝ፣ የማይፈታ ነገር የለም። እኔ እንድትመክሪኝ አይደለም። በቃ አልፈልግም። እንድትመክሪኝ አይደለም ወይም ሄደሽ ቤት ገብተሽ አስተካክይ፣ እንደዚህ ሁኚ ነው የምትለኝ አይደለም ማማዬ ይኸው ልሽ የሚበልጠውን አንቺ ትወሰኛለሽ። እኔ አንቺ የፈለግሽው ነገር አደርግልሻለሁ። ግን አንድ ነገር ልንገርሽ፣ አሁን ከቤተሰቦችሽ ጋር ከምትታረቂና አሁን ይዤሽ ጠፍቼ ከሚፈጠረው ችግር የትኛው ነው የሚበልጠው? አሁን ግብትሽ ብትታረቂ እኮ ነው። አልፈልግም። እኔ መታረቅ አልፈልግም። ለምንድን ነው አንተ ማሰማኝ? በቃ እኔ አልፈልግም። እዛ ቤት ተመልሼ መግባት አልፈልግም። እማ፣ ቤተሰቦችሽ እኮ ናቸው። አውቃለሁ፣ ቤተሰቦችሽ ናቸው እኮ፣ እና እሱን አረሳሁትም እኮ። ግን አሁን እኔ እንድትነግረኝ፣ ቤተሰቦች እንደሆነ እንድታስታውሰኝ፣ እዛ ቤት ተመልሽ እንድትገባ፣ እንድትነግረኝ አይደለም መፈልገው። እሺ፣ ነይ፣ ቆይ፣ ይኸውልሽ፣ ነይ አዳምጪኝ፣ ምስናቲ፣ ስሚኝማ፣ አታልቅሺ። ለምንድን ነው ማትረዳኝ? አታልቅሺ፣ ቆይ፣ እሺ፣ አታልቅሺ፣ እማ፣ እሺ። በምንድን ነው የተጣላሽው? ንገሪኝ፣ የተጣላሽበትን ነገር ንገሪኝ። እ ከኔ ጋር ቤት የተያያዘ ነገር ነው እማቲ እማ ስሚኝ የማይውልሽ እኔ ማለት ነው እኔ እናት ነገር አደርግልሻለሁ፣ በቃ ግን መጀመሪያ የተጣላችሁበትን ነገር ብቻ ነገሪኝ። እኔ በቃ አልነግርህም። እንዴት ሁሉም ነገር ይነገራል? እንዴት አይነገርም? ለኔ እኮ እኔ እዚህ አንደኛ ቤተሰቦች፣ እኔ ከዚህ በኋላ ከካሜራ ከቪዲዮ ምናምን ስጠፋ ለምን እንደጠፋሁ መልስ እንዲሆናቸው ነው። ሁለተኛ ነገር ደግሞ አንተ ስለዚህ ነገር እንድታብራርልኝ አይደለም። በቃ ረዳሻለሁ የምትለኝ ከሆነ እሺ ብለ ተባበረኝ። አይ የምትል ከሆነ ግን ነገ ጠዋት ተነስቼ ሲጀመር፣ ጠዋትም አልጠብቅም። አሁን እኮ ይሄ ነገር እኮ ከአንቺ የሚጠብቅ ነገር አይደለም። አንዴ ቤተሰቦችሽን አስቀይመሽ አንቺ በቃቱ ምንን ይሻል ማይሁልሽ እኔ ራሴ ከፈልግሽ ራሴ ቤተሰቦችሽ ጋር ሄጄ እ አስታርቅሻለሁ ይወስ ነገር ለታባብሽ ነው እሺ በቃ እኔ አሁን የኔ እንትን አይሆንም ቢያንስ ከክብር ማንጻር አይሆንም አረን እኔ ሰው ፈልጌ እግዚአብሔርን ነው የምልሽ እኔ ሰው አይደለም። እኔ ሰው ብፈልግ ኑሮ ሰው አላጣሁም። ሰፈር ላይ አሉ፣ በጣም ትላልቅ ሰዎች አሉ። ሰው አላጣሁም። በቃ እኔ መጨረሻው ውሳኔ እንዴት ነው? አይደለም ሰው ከቤተሰቡ ጋር ተጣልቶ ሌላ ሀገር የሚሄደው ነው። በቃ በቃ ወይ ጣጣ። እሺ በቃ ሌላ ሀገር ላይ የት ነው እኔን ጥለሽ የምትሄጂው? እዚህ በቃ አልጠፋም። ይዛ ነው እንኳን አወኩኝ። መልስ ምንም ብዬ ነው

ይኸው ትሄጃለሽ። መጀመሪያ እኮ ስነ ምንም በቃ አረለም እሺ የሚባልና እሺ የማይባል ነገር አለ። አልለቅሽም። የት ነው ምለቅሽ? ያማታል። ስሚ፣ ይኸውልሽ፣ ነይ፣ ስሚ። ጭራሽ በስሜ በቃ እስከዚህ ድረስ ነው የምትተባበረኝ፣ እስከዚህ ድረስ ልገቀኝ።

በቃ ምንድ የምትፈልገው? ምንድ የምትፈልገው? አንቺ ምንድ የምትፈልገው? እኔ በቃ ሲጀመር አሁን አንተ ይዘህኝ እንኳን ቤት ብትሄድ ነገ እንደማታገኘኝ ነው እየነገርኩ ያለው። እሺ ብጠፋስ? እሱ ደስ ይለኛል። እንዴ የማ አንቺ ያምሻል። እንዴ ስለ ነገ ህይወት አታስቢውም እንዴ? ነገ ነገ እኮ የምትኖር ዛሬ ስትኖር ነው። ዛሬ ሳልኖር ነገ ስለመኖር አላስብም። ምንም አልያዝም፣ በቃ ምንም አልያዝም። እንዴ ምን ይዘሽ ትጠፊያለሽ? ምንም አልያዝም ትለኛለሽ። እንዴ አንቺ ስለ አንቺ ተጨንቄ እኮ ነው። በቃ ተወው። ስለ አንቺ ተጨንቄ ነው። ቤት ገብተሽ ኖር ምናምን የምትለኝ፣ ቤት ገብቶ መኖር እኮ ክብር ነው። ክብር፣ አንተ ሁል ጊዜ የምትጨነቀው ስለ ክብር ነው። ለማንኛውም ቤተሰቦች፣ እስካሁን ስለነበረን በቃ ማለት እንደዚህ ይፈጠራሉ ብዬ አላሰብኩም ነበር። የሱ ምላሽ እንደዚህ ከሆነ እኔ በራሴ መንገድ ውሳኔ እወስናለሁ። በቃ ተወው፣ አልነግርህም። ምን ልትወስኝ? እኔ ደግሞ ያለውኝ በህይወት ማለት ነው። አንቺ የምትወስኛቸው ውሳኔዎች ላይ በሙሉ አለሁበት።

በሰፈሩ የሚያማምር ሞልቶ